ስለ ትናንትም ሆነ ስለ በፊቱም ሆነ ስለ ወደፊቱም ሆነ ምንም ነገር መስማትም ማየትም ማወቅም አልፈልግም አንቺንም አንተንም ድርሽ እንድትሉብኝ አልፈልግም። ሰምተሽኛል። በስህተት ዳግመኛ እንዳትደውይልኝ። ደግ አረግሽ ሩታ፣ የኔ አንበሳ፣ የኔ ቀብራራ፣ የኔ ነብር፣ እንኳንም አቋምሽ አሳየሻቸው። አሁ አጠገቤ ድርሽ እንዳትሉ ብላለች ማለት ነው። በተለይ በተለይ አንቺ ተንከሲስ ማለት ነው፣ ሴት አሰዳቢ፣ ከሩታ ህይወት ውልቅ ብለሽ ውጭ እንዲህ ውለቅ ብለሽ ውጪ ማለት ነው። እንግዲህ ጉዳችሁ ፈላጋሽ ያልቅበትም እንግዲህ ድርሽ እንዳትል ብለዋለች ማለት ነው። በስህተት እንኳ ስልኬ ላይ እንዳትደውሉ ብላለች ማለት ነው። ደግ አረግሻቸው እነዚህ ወስላታዎች ማለት ነው። ደግሞ እኮ በጣም የሚገርመው ነገር ሩታ የምትጠይቀው ጥያቄ ሌላ፣ እሱ የሚመልሰው ምንድን ነው ያለችው ከፈረንጆ ጋርም ሆነ እኔ ከአንተ ጋርም ቀጥረኝ የመጣ ቀን ያን ቀን እዚህ ጋር የቀጠርከኝ ቀን እሷ መኖሯን ባቅ ኖሮ አልመጣም ነበር ትለዋለች እኔ እኮ ክላሱ ላይ እሷ እንዳለች አላውቅም ነበር መች ስለ ክላሱ ጠየቀች መች ክላሱን ጠየቀች ከአዲስ አበባ ቡታጅራ ሩታ ናፍቃኛለች ብለ ስትመጣ ለምን አንጠልጥላሃት መጣ ስለሱ ጥያቄ ነው ይ ለማንኛውም ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ ሌላ ቆሽጤ ጥል ያደረገኝ ምንድን ነው ከልጁ እናት ከሚስቱ ይልቅ የውሽማው ነገር አንገብግቦታል መጨረሻ ላይ ታችኋል ሩታ ትታቸው ስትሄድ ለምንድን ነው የጠራሻት? ለምንድን ነው የቀጠርሻት ብሎ ተንገበገበ እኮ። አንቺንም ተሰደብሽ፣ እኔንም አሰደብሽ አረንዶ አስራ ሁለታችሁንም አርባ በገረፈቻችሁ አንተ ወስላታ ማለት ነው። ሩታ እኮ እያንዳንዱ የተናገረችው ትክክል ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው መጨረሻው ከኔ ጋር ሆኑ። ማነው ልክ እንደኔ በሩታ የተደሰተው ማለት ነው? በአቋሟ የተደሰተው ማለት ነው። አቦ ይመችሽ የኔ እርጉዝዬ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱን እጅግ በጣም አርጌ ከልባ አመሰግናለሁ። አላይ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ሰብስክራይብ ማድረጋችሁን እንዳትረሱ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታና የጋሻ አልቅበት ቪዲዮ ነው ማለት ነው። እንግዲህ እንዳያችሁት ጋሻ አልቅበት ዛሬ ከውሽማው ጋር መጥቷል ማለት ነው። ሩታ እየመታለች ማለት ነው። ነገር ግን እንግዲህ ቆራጥ አላሟ አቋሟ አሳይታ ሄዳለች ማለት ነው። ጀግኒቷ እርጉዝየዋ ማለት ነው። ጀግኒቷ ይህ ወደፊቱም ስላለፈው ነገር አይመለከተኝም። ከዚህ በኋላ ሁለታችሁንም ላያችሁ አልፈልግም። አንቺ ደግሞ ሁለታችሁንም በስህተት ስልኪ ላይ እንድትደውሉልኝ አልፈልግም ብላ ቆራጥ ዓላማዋ ነግራለች ማለት ነው። ይመች፣ የኔ ነብር፣ የኔ ጀግና! እንዶ ምን አለበት በግራ እጅሽ ጋሽ አልቅበት በቀኝ እጅሽ ደግሞ ውሽማውን በጥፊ ደርግመሽ አጣድፈሽልን በሄድ በሄድሽ፣ ማለት ነው። እውነቴን ነው የምልሽ፣ እኔ በንግግርሽ ዛሬ በጣም ነው የተደሰትኩት። እንኳንም አቋምሽን አሳይሽ። እንዴ እነሱ በፈለጉት ሰዓት ይጠሯታል። እንግዲህ ስትሄድ ደግሞ የሚያሳዩ ታክት ሌላ ጉድ እኮ ነው። ጭራሽ ዛሬ ይቅርታ ልጠይቅ፣ ቤተሰብ አይታችኋታል፣ ግን ይቅርታ ልጠይቅ ነው፣ አንተንም እሷንም ደግሞ እኮ የእሱ መልፈስፈስ የእሱ መልፈስፈስ እኮ ነው እናቴ ደም የሚያፈላው ማለት ነው። አንተ የወንድ ልጅ ምንም አሞቶ የለህም አንተ ወንድ አይደለም ሴት ነህ ማለት ነው። ሴት እራሱ በአንተ እንደዚህ አትሆንም እንዳንተ በአንተ ልክ አትሆንም። ሴት ልጅ ማለት ነው፣ ሴት ልጅ እንደውም ከቆረጠች ቆራጥ ናት። አንተ ደግሞ የወንድ ልፍስፍስ፣ የወንድ ልጫና፣ አንተ አብርሃ የምትባል ማለት ነው። ይቅርታ ትጠይቀዋለች። በቃ ይቅር ብዬሻለሁ፣ ግን እኮ ያደረግሽው ነገር በይቅርታ የሚመለስ አዎ፣ በይቅርታ የሚመልስ ነገር አይደለም። ትዳርህን ነው ያፈረሰችው ማለት ነው። ነገር ግን ምን ትለዋለች? እኔ እኮ በቃ ደስተኛ አይደለህም ወይ? ቅጣኝና፣ ልጨፍርልህ፣ ልደንስልህ። አንቺን ብሎ ደናሽ አንቺም ብሎ ደናሽ። አንቺ ውሽ ተንከሲስ ማለት ነው። ከዛ በመጨረሻ ምን በቃ እኔ ይቅርታ ያልኩሽን እንትና ላለሽ አይደለ። ከዛ ተነስቶ አቀፋት ማለት ነው። ካቀፋት በኋላ ያ አመል አለባት አይደለ መቼም የመተቃቀፍ የመሳሳም እንደዚህ የመተዛዘ አመል ስላለባት፣ እኔ እኮ ስታቀፈኝ ማንኛውም ሰው እንደሚያቀው ሰው እንደማያቀው ሰው እንዳቀፍከው ኮ ያቀፍከኝ ትለዋለች። ምን ቢል ጥሩ ነው? ቤተሰብ ምን ብል ቢል ጥሩ ነው? በቃ እሺ ችግር የለውም። በቃ እኔ ላቀፍሽ ብሎ ተነስቶ አቅፋት ማለት ነው። እንዶ ማአት ያቅፍህ አንተ ሰውዬ ማለት ነው። አንተ የምታቅፍ አመል ነው እንዲ ያለብህ፣ የማቀፍ የመሳማ መል አለብህ እንዴ። ያጠፋሽው ጥፋት እኮ እንዲ እንዲ ነው የእኔ ትዳርን ሊያስተካክል አይችልም። እንዴት እዚህ ልታደርግ ይቻልሽ? ብለ ኮስተር ቆፍጠን ብለህ እንደ ወንድ ልጅ አታወረም እንዴ? በቃ እሺ እኔ ላቀፍሽ ብለ ተነስተ እጅህን ዘርግተ የምታቅፋት ማለት ነው። እንዲህ አንተ ለምን በማህበር አትታቀፍም? በግለሰው በአንድ ሰው በሄርሜላ ከምትታቀፍ ማለት ነው። አንተም የመታቀፍ አመል አለብህ፣ እሷንም የመታቀፍ አመል አለባት ማለት ነው። ነገረ ስራው እኮ በምንም የይቅርታ አይመስልም። በቃ የምታጠምድበት መንገድ ነው የምትፈልገው ማለት ነው። አንተ ይጨንቃል እኮ ፊትን ዘፍዝፈው በቀይ የሆነ የመሽኮርመም የማሽኮርመም ነገር ነው እንጂ ምንም በባለትዳር መካከል የገባች እኮ አትመስልም ልጅቷ። ሴጣን በሏት፣ ጂኒ በሏት ልጅቷ ማለት ነው። ሲቀጥል ሩታ በየትኛው አቅምሽ ነው ሩታን ይቅርታ የምትጠይቀ ይሄ ነገር ካደረግሽ በኋላ ማለት ነው። ግን ዋጋ ዋጋሽን ነግራሽ ነው የሄደችው ማለት ነው። ልክ ልክሽን ማለት ነው። ነገር ግን ይህን ያክል ስለ እኔ ነገር የማውራት እንትን የለሽ። በደንብ ነው የምታወራ በምትሰሪው ስራ ማለት ነው። ደግሞ እኮ ስለ ራስሽ በቃ ጥሩነት ለማብራራ ስትሞክሪ ነው የምታሳፍሪው ነገር ማለት ነው። የትኛው ስራሽን ነው በቃ ጥሩ ነገርሽ የሚወራው ማለት ነው? ስለ እኔ ይህን ያክል ማውራት የለብሽም ብልሽ ሩታን በኮንፊደንስ የምታወራት ማለት ነው። ከወንድ ልጅ ጋር ከባሏ ጋር ስትጠቃቀፊ ስትተዛዘ እኮ ነው እያየችሽ ያለችው ማለት ነው። እንዲያው ከዚህ የበለጠ ብታዋርድሽ በጣም ነበር ደስ የሚለኝ ማለት ነው። ግን እሷም አላስቀረችሽም ነግራሻለች፣ እስከሚበቃሽ ድረስ ማለት ነው። ከዚህ በኋላ አጠገቤ ድርሽ እንዳትይ ብላሻለች አለች ማለት ነው። ኧረ ሩታዬ፣ እኛም ስልችት ትብላናለች ይህቺ ወስላታ ዘልዛላ ሴትዮ፣ እኛም ስልችት እንዶ በአንቺ ፔጅ ላይ ባናያት ራሱ ደስታችን አንችልም ማለት ነው። የአንቺ ወዳጆች፣ የአንቺ አድናቂዎች ማለት ነው። የሩታ የእህቶች ማንም ሊያየት አይፈልግም ይቺ ወሮ በላ ማለት ነው። እኔ እኮ በጣም የገረመኝ ነገር ቢኖር ማለት ነው፣ ቤተሰብ ለምን ጠራሻት? አይደብርም? ቤተሰብ ለምን ጠራሻት? እንግዲህ ሚስቱ እንደ የልጁ እናት ለምን ጠራሻት? ይቅርታ ጠየቅሽኝ፣ በቃ በቂ ነው በቂ ነው። ለምንድን ነው የጠራሻት? አንቺን ማሰደብሽ እኔንም ማሰደብሽ መሳደብ አይደለም መስደብ ደግሞ አልሰደበቻችሁም። ወራዶች ማለት ነው እንደ ስራችሁ ቢሆንማ በደንብ መርገጥ ነበረባት እናንተ ማለት እንዲያውም፣ ሁለታችሁ አንድ ላይ አስቀምጦ ትልቅ ብርድ ልብስ ከላያችሁ ላይ ጭኑ በሚጥሚጣ ነበር ማጠን፣ ሁለታችሁንም በቃ እንዳትተነፍሱ ማድረግ ማለት ነው። ምን ተናገረቻችሁ ሩታ? ምንም አልተናገር እኔንም አሰደብሽ አንቺንም ተሰደብሽ ሲቀጥል ሁለተኛ እሷን እንዳትጠሪ እንዳትጠሪ አንድ ጊዜ እኔ እጠራታለሁ ለብቻዋ አናግራታለሁ እምቢ ካለች እተዋታለሁ የዘፈን ዳርዳሩ እስክታ ነው ሲጀምር አንተ ሰበብ ነው እየፈለክ ያለሁ ማለት ነው ሰበብ አዎ ሰበብ አስባብ ነው እየፈለክ ያለሁ ማለት ነው ሩታ እኮ አንዳችም ጠብ የሚል ነገርን አልተናገረች በቃ አንተ ፈቅደህ ወደህ እኮ ነው በህይወት ላይ ማንንም እንደፈለገ የሚራገጠው ብለሃለች እኮ። እውነት ነው። አጥሩ ምንድነው? ባለቤቱ ካልናቁ አጥሩ አይነቀንቁ ይላል እኮ። ስለዚህ አንተ ስለናቁ አቋም ስለሌለ የወንድ ልጅ አቋም ስለሌለ ቆፍጣና ስላልሆን ከሆነ በትዳርህ ላይ እንደፈለጉ ጓደኞችንም ቢሆኑ እጅ ውሽማህንም ሆኖች እንደፈለገች የሚራገጡበት ማለት ነው። ስለዚህ ሩታ ትክክል ነው የተናገረችው። ሩታ በተናገረችው ነገር፣ በወሰደችው አቋም ለምንድነው የተንገሸገሻችሁ ያንገበገባችሁ ማለት ነው? ያንገበገባችሁ ትክክል ናት። አንተ ከአዲስ አበባ ለምንድን ነው አንጠልጥለህ ቡታጀራ ድረስ ያመጣት ማለት ነው? እውነት ትዳርህን የምትፈልገው ነገር ቢሆን ለሚስትህ ለሩታ ክብር ያለህ ነገር ቢሆን ለምንድን ነው ያለህ ነገር ቢሆን ይቺ ዘልዛላ ሴት ከአዲስ አበባ አንጠልጥለህ ቡታጀራ ድረስ አታመጣትም ነበረው። ገባ በመካከል ስትገባ ውልቅ ብለሽ ውጭ። እኔ ባለትዳር ነኝ የተከበርኩ ባለ ረምን የተከበርክን አንተ የቀለልክ ነህ እንጂ እንዲህ የልጄ እናት ትሻለኛለች ሚስቴ ትሻለኛለች። በቃ ፈልግ የሚሆን ፈልጋ የሚሆን ሳንፈልግ የሚሆን በቃ ተቀያይመና፣ ሊቅርታ ጠይቃት ቤቴን ላስተካክል እፈልጋለሁ እና ከሁለታችን ህይወት ውጪ ማለት ለምንድን ነው አቋም ያነሰ ወይስ የሆነ የያዘችብህ ነገር አለ? አንተ ሰውዬ ተሳስተ የራቆት ፎቶ ወይም ቪዲዮ ይዛብሃለች? እንዴት ሄደች! በጣም እኮ ነው የሚፈራው ማለት ነው፣ እሷን ሲያገኝ እውነቴን ነው የምላቸው እኔ ሶስት አራት ጊዜ ተናግሬያለሁ። ጭንቅላቱ እንደተመታ እባብ ነው የሚጠቀለለው ማለት ነው። በቃ እንደሆነ ነገር ነው የሚያደርገው ማለት ነው። ሩታ ጋር ሲደርስ ብቻ ነው ወንዳ ወንድነቱን የሚያሳየው፣ እሷ ጋር ሲደርስስ የለም ይልፈሰፈሳል ማለት ነው። አንተ በመጀመሪያ ለትዳር ክብር ይኖር ድራማህንም ሰውን ለማስተማር ቢሆን እንኳ ያንተ እስኪ ቢያንስ የአንተ ፓርት የሆነ የወንድነት የቆፍጣንነት ነገር ይኑረውና ወንዶችን እንዲማሩበት አድርግ። እንዳንተ የረከሱ እንዳንተ ትዳራቸውን ዝቅ የሚያደርጉ ወንዶችን አታፍራ አስተማሪነትን ከፈለግ የሆነ ቆፍጣና በቃ ለትዳሩ ለቤቱ ክብር ያለው ወንድ ካራክተር ተላበስ። በቃ ይህን ይሻላል። የእሷ የተዋረደ ይሄ ዝቃጭ ስራ ነው አይደለ? የሰጣችኋት ይሄ እርሜ ለምትባል እስኪ ያንተው ደግሞ አስተማሪ ሆኖ ይገኝ። ይህ ሁለታችሁንም አንድ አይነት የሚያስጠላ ካራክተር በጣም የሚደብር ማለት ነው። አንተንም ወንዶችን የሚያሰድብ እሷንም ሴቶችን የሚያሰድብ የሚያሸማቀቅ ማለት ነው። ቤተሰብ ግን ትላንትና ቪዲዮ በደንብ አትኩራችሁ አይታችሁታል። በደንብ ካያችሁት ይሄ እዩ የሚባለው ልጅ እዛ ሆቴል ውስጥ ሩታን ሆዷን እንዴት ገፍትሯት እንደሄደ ማለት ነው። እኔ እንዴት ቆማ ዛሬ እንደሄደች ነው በጣም የገረመኝ ማለት ነው። ቤተሰብ እውነቴን ነው የምላችሁ፣ ገብታችሁ ተመልሳችሁ እዩት ቪዲዮ። የእውነት ሆዷ በጣም ነው የመጣት ማለት ነው፣ ከበሩ ጋር ዘሎ ወደ ሄርሜላ ሲሄድ ማለት ነው። እኔ እንዴት ዛሬ ቪዲዮ እንደሰራች አላቅም ገና ለዚህ ድራማህን እያልክ ብዙ ተአምርት አሳየናለህ። አትወላቅበት ማለት ነው። የእውነት እኔ ደንግጭ ያለው ቪዲዮን ሳየው ማለት ነው። ተመልሼ ገብቼ ሳየው እንዴት ሆዷን እንደመታት እንዴት አልፏት እንደሄደ በጣም ነው የደነገጥኩት ማለት ነው። እና ሰላማችኋን ላብዛለኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ደሩልኝ ባይ